የአቢጊያ እናት ጋር ሄጅ ነበረ እና እና ልጃቸው ምንም አይነት መልስ እንዳልሰጠቻቸው ነው የነገሩኝ። ማለት መግባቷን አታውቅም? አይገብታለች። ሀሳብ አይግባሽ። አንተ በምን አወቅ መግባቷን? ማለቴ በእርግጠኝነት እስካሁን ድረስ ትገባለች። ደውላለች? መደወል እንኳን አልደወለችልኝ። እና ታዲያ በምን እርግጠኛው እንደገባች? ኤርፖርት ድረስ የሸኘዋት እኔ ነኝ። ከዛ ውጭ ታዲያ የት ልትገባ ትችላለች? ኤርፖርት ድረስ ሄድክ ማለት እሷ ገባች ማለት ነው። ችግር የለም። ግን አንቺ አትጨናነቂ። ይሄ የሚያስጨንቅ ጉዳይ አይደለም። እሷን የምናገኝበት መንገድ ሌላ መንገድ እንፈልጋለን። ምን አይነት መንገድ አለ እሷን የምናገኝበት? የምታውቀው ነገር አለ? ማውቀው ነገር እንኳን የለም ግን አይጠፋም አትጨናነቂ፣ አትጨናነቂ። ቀላል ነው አይደል ከደወለችል ግን ንገረኝ። ችግር የለም አሳውቅሻለሁ። እሺ በቃ ልሄድ። እና ጓደኛሽ እንደዚህ አይነት ነገር ከደረሰባት በኋላ ብቸኛነኝ ነኝ እያልሽ ነው? አዎ እሷ ነገር ከደረሰባት በኋላ እኔ ብቻዬን ቀራው። በጣም ነው የሚያሳዝነው እንዴት ወንድ ልጅ በዚህ ነው አልጨካኝ ይሆናል። እኔ ምን አይነት ጭንቅላት እራሱ እንዳለው አልገባኝም። ግን ልጅ በጣም አረምን እና ጨካኝ። እንዴት አንድ ወንድ ልጅ እናት እያለው ሴት ልጅ እንደዚህ አይነት ነገር ያደርጋል? በጣም እንጂ እሱ አሁንም የለም እና ዘና ብሎ ነው እየኖረ ያለው። ጓደኛዬ ከደረሰባት ነገር አንጻር በጣም በጣም ተሸማቀ ነው የኖረችው። ቆይ ልጁ እዛ እናንተ ትምህርት ቤት ነበር የሚማር? አዎ ያንን ሁሉ ነገር ሲያደርግ አንድ ግቢ እየተማርን ነው። ሊያውም ጓደኛ ማቾች በሚባል ደረጃ ሆነው ነው። ደግሞ አንድ ወጠጤ ብዙዬ እንዴት ነው መያዝ የከበዳቸው እኔ አላቅም። የእነሱ ድክመት ይሁን የእሱ ብልሃት አይገባኝም። ግን ብቻ ይህንንም አንቺ ዋጋውን መስጠት አለብሽ። ቆይ ለምንድን ነው አንቺ ች ለፖሊሱ ማታሳውቅ? እኔ ደግሞ ልዕልና አደለሁ በደንብ አድርግቼ እሱን እበቀለዋለሁ። ደግሞ ከጎንሽ እንዳለው እንዳረሽ። እሺ አመሰግናለሁ። አይዞሽ። ወይኔ ይህን ሁሉ አመት ለፍቼ እንዲህ በባዶ ይለውጣ ይለወጣ ይሆነ አይሆንም። እባክህ ፈጣሪ አንተ ከደጋጎቹ ጋር አይደለ አንድ አገዘኝ ኖ በባዶማ አልወጣም። የሆነ ነገር ማድረግ አለብኝ። ያንተ እርዳታ ያስፈልገኛል። ምን ባደርግ ነው የሚሻለኝ ግን አምላኬ ሆይ አንተ እርዳኝ። እቲ ለፍቼማ በከንቱ በባዶ አላደርገውም አላደርገውም። ማሎጣ አሎጣ ይሄን አረመኔስ ወይዬማ የሆነ ነገር አድርጌ መቀመቅ ማውረድ አለብን። ከዚህ በኋላ በሰላም ሊኖር ኖ አይሆንም። በፍፁም በፍጹም አይሆንም። አስራ አራት አመት ሙሉ ጉልበቴን ጨርሱ። ደሜን መጡ ኖ አይሆን። ቲጭ አምላቃ ልጁ እንደፈለገች እየፈነጠዘችብኝ አፏን እየከፈተችብኝ እስካሁን እኮች እየኖርኩት ለዚህ አላማ ነው። ይህን እርኩስማ መቀመቅ መውረድ አለብኝ። ኖ እመቤት እጅ እንዳሰጪ፣ እጅ እንዳሰጪ። ሰላም ነው። ምን ሰላም አለ? ምንም ሰላም የለም። ምን ተፈጠረ? ማርክ ዳግምን አላቅም፣ ብቻ ፍቅረኛ እንደሆነ ነው እያሰበ ያለው እና በጣም ነው እየዛተ ያለው። ምን እንደማደርግ እራሱ አላቅም፣ በጣም ነው የጨነቀ። ማለት ማለቴ፣ እንዴት ማርክ ፍቅረኛሽ እንደሆነ ሊያስብ ቻለ? የተፈጠረ ነገር አለ እንዴ? ምን ሊፈጠር ይችላል? አንቺ ደግሞ ባለፈ ነግሬሽ የለ? ከማርክ ጋር ቆመን ስንጨቃጨቅ እሱ ነው እንትን ያለን እና በቃ በዛ ምክንያት ፍቅረኝ እንደሆነ እያሰበ ነው። ኡፍ እኔ ምን ምን ማድረግ እንዳለብኝ እራሱ ግራ ገብቶኛል። አርፎ ቢቀመጥ ይሻለው ነበር። ሌላ ችግር ነው እየሆነብኝ ያለ፣ ሌላ ጭንቀት፣ ሌላ ችግር ነው የሆነብኝ። አንቺ ደግሞ ምን እንደሚያስብ ወንጅ አይደለም ወንጅ አይደለም። የሳቁት እውነት ማለት በቃ ዳግምና ማርክ የሆነ ነገር ሆኖ ምናምን ስትይኝ ከዛ የሆነ ነገር በውስጥ የፈጠርኩና አስበሻል። ዳግምን ማርክ አትፈላሰፊ ዝም ብለሽ እኔ እዚህ ጋር ጫንቆኛል እያልኩሽ አንቺ ትስቂያለሽ። ዳግም የሆነ ነገር ቢሆን ለእኔም ለአንቺ ረፍቱ የሚሆን አይደል? አንቺ ልጅ ጤነኛ አይደለሽም እንዴ? ቆይ በእኔ ምክንያት እንዴት ነው እንደዚህ ሲሆን ማርክ እያምሻል እንዴ? ቆይ አይደለም ቆይ በአንቺ ምክንያት መሆኑ አንቺ ህይወት ላይ የሚለውጠው ነገር አለ አለ። እንዴት ነው በእኔ ምክንያት አንድ ሰው ህይወቱ እየተመሰቃቀለ ምንም እኔ ህይወት ላይ ምንም ነገር የማይፈጥረው እን ችግር አለሁ ብቻ ግን የሆነ ነገር ይሆን። አንቺ ሲጀመር ጤነኛ አይደለሽም። እኔ ጨንቆኝ እያነገር አንቺ አንቺ ልጅ ያምሻል እንዴ ቆይ የኔ ጭንቀት አይታይሽም? እኔ እኮ የአንቺ ጭንቀት አይደለም እያስደስተኛለሁ። እውነት የምሬ ነው እውነት ይ አልገባሽም። አንቺ ምን አይነት ነገር ውስጥ እንዳለሁ። እሺ በቃ ምን፣ ተረጋጊ። በቃ ዝንባይ አቀባጥሪ። በእናትሽ በቃ ተረጋጊ እሺ። ይህን ፎቶ ለምን እንደሰጠኝ እኔ ምንም አልገባኝም። የፍቅረኛ ማንነት እንድትረዳበት አቡበና ተሳስተዋል። አንተ እንደምታስበው አይደለም። እኔ ህይወት ማቃት ትምህርት ቤት ነው። ለዛውም አንድ ጊቢ ነው የምንማረው። አንድ ክላስ ሁሉ አይደለን። አረ እንዲሁም ሰላም ተባብለን አናውቅም። የትኛውም ወንድ ልጅ ለአንድ ሴት ልጅ ምንም አይነት ስሜት ሳይኖረው ከወንዱ እናት ለምንድነው ማትረዳኝ? እኔ ብዙ ችግር ያለብኝ ሲሆን እኔ በቃ ህይወቴን ማቃት ትምሩ ነው፣ ሌላ ምንም ነገር የለም። ይህ ኢ ፎቶ ደግሞ ለኔ ምንም አይጠቅመኝም። ማን ግን በተሳሳተ እያሰብከኛለሁ። በቃ ፕሊስ ታስጨንቃት። በቃ ሴት ልጅ ሽም ነው ይደብራል ብዬ ነው ያገዝኩ

ለምን ታስጨንቀኝ ምን አድርግ ተጨነቅሽ እንዴ በጣም ተጨነቅሽ እንዴ ማርቆስ ቆይ ምን ምን ያው ማንነትሽን ለዛ ወጠጤ ጓደኛች ስላሳየሁት እኔ ላይ ሰው ደርበሽ ምንም አይነት ጨዋታ መጨታችን ያንን ውብ የሆነ ገላሽን ለሌላክሹ ከፍቅረኛሽ ሰጥቼዋለሁ። ማን ፍቅረኛ? አንተ

ምን አይነት ማንነትም እንዳለሽ ማወቅ መቻል አለብን። ወንድ ልጅ እኮ ነገ ምንም ባላሰብኩት ሁኔታ ቢጎዳኝ ማን ተጠያቂ ይሆናል? ስለዚህ የአንቺን ማንነት ማሳወቅ መቻል አለብን። የተረገምትነግን አስመስ አስመሰል

ይሄው ያለቀልሽ፣ ይሄው ሳትገላቂ። የዚህኛውን ደግሞ በብር ነው የሚያስፈራራሻው። ምንድነው እሺ ማድረግ ያለብን? እሺ አታልቅሽ እናቴ፣ አታልቅሽ በቃ። ማድረግ ያለብን ነገር ወይኔ ወይ፣ ዳግም ወይኔ፣ ዳግም፣ የአረመኔ ሴት። እሺ ምንድነው ማድረግ ያለብን? በእናትሽ ምን እናድርግ? ዳግም ማረገው ነገር የለም። ተረጋጊ፣ ይተረጋጋ። ነገሮችን ለማስተካከል እንሞክራለን። ተረጋጊ፣ በናት?

እንደዚህ አይነት ነገር ከትዳር በፊት ማድረግ እንደሌለበት በጣም ብዙ ጊዜ ነግራት ነበር። ግን የሆነ ታይም ላይ እኔ ለማማለ ላስበው ይሁን ወይ ደግሞ የኔን ሐሳብ ለማስቀየር አላቀ የሆነ ፎቶ ልባል ነበረ። አንዲና ያየሁት ብለሽ ታምኛለሽ? በጣም ነው የደነገጥኩት። ከዛ በኋላ ድጋሚ ራሱ አይቻለኝ። ምን አይነት ፎቶ ቢሆን ነው ስልክ ላይ ያለ ይመስለኛል። አላጠ ፎቶ ም ነው? እሱም ፎቶ ለማህበራዊ ቪዲያ ላይ ይለቅብሻል ነው የወሰደችብኝን ገንዘብ መቀበል ፈልጋለሁ ነው እንዴ? ነው ነገር ማማከሪ ነበር ፎቶ ምን ያህል ቢሆን ነው? ምን አይነት ፎቶ ነው? ለማውራት ራሱ ይከብደኛል፣ ግን ያው ማማከሪ ካልቀረ አይቀርም። ምንድነው? አትገምቻትም። ማለት ጤነኛ አይደለችም እንዴ? ይሷ አሁን ያንን ፎቶ ላይ ቅንቄ ብዬ እያስፈራረው ገንዘቡ ልቀበላት አልቀበላት ላማክርሽ ብዬ ነው የነገርኩሽ። የወንድም መታከሚያ አይደል እንዴ? አስፈራራት። እነሱ ከዚህ በላይ አይደል እንዴ መጥፎ ነገሮች የሚያደርጉት። ይሄም አንዶም ከእሷ አንጻር በጣም በጎ ስራ ነው። ቢያንስ ቢያንስ የወንድምህን መታ ከሚያወስዳብህ። ስለዚህ በጣም ነው ማለት ነው። ትክክል ነው። በጣም አመሰግናለሁ። እኔ ደግሞ ይሄንን ነገር ጨካኝ ይባላሉ የሚለው ነገር በጣም እያሳሰበ ነበረ። ልክ እንደሆነ ስለነገርሽኝ አመሰግናለሁ። ኧረ ይሄ ከእሷ ስራ አንጻር ምንም አይደል። እኔ ግን ከጎን ነኝ። እሺ በጣም አመሰግናለሁ። ፎቶ ዳግም እጅ ላይ ደረሰ። ይህ ነገር ለማንም የሚወራ አይደለም ግን ስለማምንህ ነው የምነግርህ። የራቁት ፎቶ የራቁት ፎቶ እንዴት እንደዚህ አይነት ነገር ለወንድ ልጅ ይላካል? አስጨንኳት እኮ ነው። ብታይ የራሷ ጉዳይ። አረ ሂኒ ይባላል ፎቶውን ካላክሽልኝ አጠገቤ እንዳትደርሽ ምናምን ሲላት፣ ከዛ እሷ ደግሞ ማርክን በጣም ስለምትወደው ከእሱ ላለምንላይት ደግሞ አትፈልግም እሱን ላለማቅጣት ያደረገችው ነገር እኮ ነው። ትጣው እንደዚህ አይነት ፕራይቬት የሆነ ነገር እንዴት ለወንድ ልጅ ይላካል? ይሄ ምንም ማድረግ አንችልም። ደግሞ አንቺም በቃ ይሄ የእሷ ጥፋት ነው። በማያገባሽ ነገር ገብተሽ አትጨናነቂ። ይህን ነገር ማሰብ እሷ ያቀጣታል። ህጻን ልጅ ነች። ፎቶ እኮ ማርክ ካፕቻል ምን ችግር አልነበረውም። አሁን ዳግም ጋር ደርሷል። ዳግም ደግሞ ያገኙትን ነገር ምን ነገር መጠቀም ነው የሚፈልገው እሱን የሚያስፈራራታል ነው። እኔ ምንም ላግዛት አልችልም። በጣም ትልቅ ጥፋት ነው ያጠፋችው። አድካሚ ስለሆነ ሜሮን እና ህይወት አውቀዋል። የህይወት ፎቶዋን አንተ እጅሞ እንዴት አወቁ? እኔ ምን አውቅ ግን በጣም ሲጨነቅ ነበር። ያው በድጋሚ ገንዘብ ምናምን ብለን እንዳታስፈራራቸው ብቻ። እድሜ ላንተ እንዳረማን ነው ነው ግን እንዴት አወቁ? ይህ እኮ ራስህ የገባበት ጣጣ ነው። እኔ በምላክ እችላለሁ።

ያው ባለፈው አብራችሁ ያሰበው የቀሸም አስተሳሰብ ግን ደግሞ ምንም ቢሆን ይፈቱ ጓደኛችን ነች። በቃ የፈለግከውን አደረግ እላለሁ፣ ግን ማለት ፎቴ እንዳትለጥፍ የፈለግከውን አደረግ እላለሁ። እስኪ የፈለግከውን አረግ እላለሁ። አንተ ቤተሰቦቼ የምርኛል ፎቶ ተነጥፎ ቢያዩት እኔ ስንሄድ እወጣለሁ። በቃ አልኮል

ባለፈው የህይወት ፍቅረኛ ነበር ያልኩሽ ልጅ አለ አይደለ? ማርክ ማለት ነው። በጣም እያሳዘነኝ ነው እኮ የደረሰበት ነገር ህይወት ያደረሰችበት። በዛ ላይ ደግሞ የወንድሞ መታመም ቢነግርሽ በጣም ነው የምታዝኝለት አዎ፣ የምሬን ነው። በደንብ ነው። ምን ነው ምን ነው ይሄ? አንቺ ደግሞ ምን ነው የምታወሪው? እንዲሁ ታሪኩ ስለሚያሰዝነኝ ብቻ ነው። ምንድን ነው? አወራረሽ ግን ትክክል አይደለም። አንቺም እኮ ብትሰሚው እኮ በጣም ነው የምታዝኙለት። ይህ ሁሉ ነገር በድላው፣ በዛ ላይ ደግሞ ይሄ ወንድሙ እንደዚህ መሆን በጣም ነው የሚያሳዝነው። እኔማ ባገኘሁት ቁጥር ሁሉ በቃ ሲነግረኝ ምናምን በጣም ነው ያሳዝነኝ። እንዴት ሁሉ መርዳት እንደምችል አላውቅም። ሱ በጣም ብዙ ጊዜ ትገናኛለ እኔ ከክላስ ወጣ ወይ ወደ ክላስ ስገባ መንገድ ላይ ይጠብቀኛል። ምንድነው? አራንቺ ዝም በይ በቃ። ምንድነው የምነግርሽ አራንጅ እንደዚህ